ህብረተሰቡ አሁን ኖርማሊ የቅባት አጠቃቀሙ ላይ በጣም በከፍተኛ ደረጃ ጥንቃቄ ማድረግ ይጠበቅበታል። ይሄን ሁሉ ጊዜ ሰው ጾሞ ሰውነቱ ቅባት ረስቶ በአንድ ጊዜ የዶሮውንም የበሬውንም የስጋውንም መጠቀም በራሱ በሽታ ማምጣት ነው። ቀስ በቀስ ራሳቸውን እያላመዱ መጠቀም። ለምሳሌ የሚጠቀሙት ነገር ተልባ መጠቀም ይችላሉ። እያንዳንዱ የሚበሉት ምግብ ውስጥ ጥቂት ጥቂት ፌጦ በመጠቀም እንደዚህ ይሄ አላስፈላጊ ነገር ሰውነት ላይ የሚያመጡ ነገሮችን ኮንትሮል ማድረግ ይቻላል፣ መቋቋም ይቻላል። ቅጠላ ቅጠሎች ከስጋ ጋር ሊሄዱ ይችላሉ። አሁን ጎመን በስጋ የሚባለው የለ። አረንጓዴ ተክሎች ውስጥ ያሉት ነገሮች ብዙ ነገር እራሳቸው መከላከል ይችላሉ። በአንድ ድስት ላይ ብዙ ቅቤ ነው የሚጨመረው እና ከላይ ቅቤውን እንዲ ተንሳፎ ነው የምታየው። እሱ ማለት እኮ በሽታ ማለት ነው። ስለዚህ ቅቤውን በመጠን ማብሰያ ታይም ቴብሉ እራሱ ስድስት ሰዓት ሙሉ ማብሰል አያስፈልግም። በቃ ቅመሙ እንዲብላላ የተወሰነ ሰዓት በማብሰል ከቅመሙም የሚገኘውን ጥቅም ለማግኘት ጥረት በማድረግ አመጋገባቸውን በዚህ መልኩ ቢያዘጋጁት፣ ጤና ስጥልን። የላይፍ ሾ ተመልካቾች፣ ዛሬ እንግዲህ የፋሲካ በዓል መዳረሻ ጫፍ ላይ እንገኛለን። በተለይም የኦርቶዶክስ እምነት ተከታዮች ለሁለት ወራት በጾም ቆይተናል እና እሁድ ሌሊት ዘጠኝ ሰዓት ጀምሮ አመጋገባችን በተቃራኒው ይቀየራል። ይሄ ነገር ለሰውነታችን ምን አይነት ተጽዕኖ ያሳድራል የሚለውን እንግዲህ አጋብዣለው አብራችሁ ቆዩ። ይህም ፕሮግራም ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ህይወት ጌትነት ነኝ። ሎሬት ጊዜው ስለሰጡኝ በጣም አመሰግናለሁ። እኔም አመሰግናለሁ። እንግዲህ አሁን የትንሣኤ ዋዜማ ላይ ነው የምንገኘው። የኦርቶዶክስ እምነት ተከታዮች ለሁለት ወር እጹመናል እንግዲህ፣ እሁድ ሌሊት ዘጠኝ ሰዓት ጀምረን ደግሞ የሁለት ወሩን አጽዋማችንን ወዲያው የምንቀይርበት ነው እና ከዚህ ጋር ተያይዞ ነው ቆይታ እንድናደርግ የወደድኩት። ሁለት ወር እንግዲህ ከእንስሳት ተዋጽኦ ሰውነታችን ታቅቦ ነበር አይደል? እንዴት ነው? ቀስ በቀስ ነው እኛ ጋር ደግሞ አልተለመደም። እሁድ ጀምሮ ዶሮውን በጉም የተገኘው ይበላል። እና እዚህ ጋር አያይዘው እስኪ አሁን እንግዲህ ይሄን ሁሉ ጊዜ ሰው ጾሞ ሰውነቱ ቅባት ረስቶ በአንድ ጊዜ የዶሮውንም የበሬውንም የስጋውንም መጠቀም በራሱ በሽታ ማምጣት ነው። ነገር ግን እነዚህን ነገሮች ሁሉንም መጠቀም በሚቻልበት ሁኔታ ቀስ በቀስ እራሳቸውን እያላመዱ መጠቀም። ለምሳሌ የሚጠቀሙት ነገር ተልባ መጠቀም ይችላሉ። መጀመሪያ አዎ፣ መጀመሪያ ላይ ተልባ መጠቀም ይችላሉ። እያንዳንዱ የሚበሉት ምግብ ውስጥ ጥቂት ጥቂት ፌጦ በመጠቀም እንደዚህ፣ ይሄ አላስፈላጊ ነገር ሰውነት ላይ የሚያመጡ ነገሮችን ኮንትሮል ማድረግ ይቻላል፣ መቋቋም ይቻላል። ምክንያቱም ፌጦ በመሰረቱ በርካታ ጥቅሞች አሉት። በሳይንሳዊ ጥናት የተጠና ማለት ነው እና በውስጡ ያለው ንጥረ ነገር ብዙ ሕመሞችን ማስወገድ ይችላል። ከማስወገድም ባሻገር ደግሞ አሁን እንደዚህ ለረጅም ጊዜ ጾም ላይ ቆይተን፣ ለምሳሌ አሁን ቡና ቅቤ ጨምረንበት ነው የምንጠጣው። አንዳንዴ እዛች ላይ ትንሽዬ ፌጦ እንዲቆንጠር አድርገን እዛ ላይ ጨምረን ብንጠጣ አይረብሸንም ሆዳችን። የመጀመሪያው ቀን እንደተገኘ መብላት አይጠበቅብንም። ጥቂት እንጀራ በፌጦ ፈጥፍጦ መብላት፣ ከዛ በኋላ የተወሰነ ቅባት መብላት ደግሞ እንደዚህ ቆይቶ ደግሞ ትንሽ እንደዚህ እያደረጉ በተረጋጋ መንፈስ እንደዛ ቢሉ ከህመም ብዙ ሴቭ ይሆናል ሰው። ያለበለዚያ ህመም ብቻም ሳይሆን ተቅማጥ ሊመጣ ይችላል። ተቅማጥ መጣ ማለት ደግሞ የሰውነትን የክብደት መጠን እና የሰውነት ውስጥ ያለውን ጨው በሙሉ ሉዝ ያደርጋል። ስለዚህ ያ ደግሞ ከባድና ሌላ ችግር ሊያስከትል ይችላል። ከእንደዚህ አይነት ፕሮብሌም እራሳቸውን መጠበቅ ይችላሉ ማለት ነው። የእኛ ገር በዓል አከባበር ይታወቃል። እዚህ እናትና አባት ጋር ቢበላ፣ እዚህ እህት፣ ወንድም፣ አክስት፣ አጎት እየተባለ ይዞራል። እንደውም አንዳንዴ እኔ ጋር አልመጣችሁም ተብሎ መኮረፍ አለ። በዛ ሁሉ ሂደት ደግሞ ምግቡም መጠጡም ይቀላቀላል። እንዴት ነው መጠንቀቅ ያለብን? ሌላው ቀርቶ ቤት ውስጥ እንኳን በጣም እንደዚህ ተቁላልቶ ሲበላ የተቁላላ ነው ያው ዶሮ ወጥ እንደሚታወቀው፣ እና የራሱ የሆነ ተጽዕኖ አለው። እና እሱ ላይ ቢያንስ አንዱና ትልቁ ችግር ምንድን ነው? የዶሮ ወጥ ኳሊቲው ማለት የሚለካው ኳሊቲው የሚሰራው በሰራችው ሴት ሙያ ነው የሚለካው። ያው ድብና አድርጋ ቁላልታ ማለት ነው። ግን ይሄንን ድብና አድርጎ ማቁላላት ደግሞ የራሱ የሆነ ጉዳት አለው። ኖርማሊ ስታስቢው በጣም ብዙ ቅመማ ቅመሞች ዶሮ ወጥ ውስጥ ይገባል። በተፈጥሮ ቅመማ ቅመሞች ማለት በውስጣቸው ዘይት አላቸው። ሁለት አይነት ዘይት ነው ያለው። አንደኛው የሚተን ዘይት አለ ቮላታይል ኦይል። ሁለተኛው የማይተን ዘይት ነን ቮላታይል ኦይል። አሁን ገበያ ላይ የምናገኛቸው ዘይቶች ከአመራረታቸው በውስጣቸው ተናኝ ዘይት ሊኖር ይችላል። ከአመራረታቸው በውስጣቸው ተናኝ ዘይት ላይኖር ይችላል። ለምሳሌ በዲስቲሌሽን ፕሮሰስ ዘይት የሚመረት ከሆነ ተናኝ ዘይቱ ይጠፋል። እና ነን ቮላታይል ኦይሉ ብቻ ነው ተጨምቆ የሚወጣው። በፕሬስ ማሽን ከሆነ ደግሞ ሁለቱም ዘይቶች እዚሁ ይገኛሉ፣ የሚተነውም የማይተናውም፣ ሁለቱም ዘይት ሆነው ይቀመጣሉ። ግን በዲስቲሌሽን ፕሮሰስ ከሆነ በቴምፕሬቸር ዲፍረንስ ምክንያት እንደ ቤንዚን ይተንና ይጠፋል። ያ የሚተነው ዘይት ደግሞ ለጤና በጣም የሚጠቅም መዲሲናል ፓርት ነው። አሁን ኢትዮጵያ ውስጥ ብታይ የዘይት መጭመቂያዎች በዲስቲሌሽን አይደለም። ሄቪ ኢንዱስትሪ ነው ዲስቲሌሽን ፕሮሰስ የሚጠቀሙት። ግን አገራችን ውስጥ በየቤቱ ዘይት የሚጨመቀው በፕሬስ ማሽን ነው በመጭመቅ እንዴት ነው፣ በውሃም የሚጨመቅበት ሁኔታ አለ ኮልድ ፕሬስ ሲስተም የሚባል ማለት ነው። ያ ሲስተም ቮላታይል ኦይሉ ስለማይጠፋ ዘይቱ ጤናማ ነው። ያ ግን ቮላታይል ኦይሉ ከውስጡ የጠፋው ነገር የሆነ የምናገኘው ጥቅም ጎሎታል ማለት ነው። ረዥም ሰዓት በማሞቅ እና በማቁላላት በእያንዳንዱ ቅመማ ቅመም ውስጥ ያሉ ንጥረ ነገሮች ይጠፋሉ። የእነዛ ንጥረ ነገሮች መጥፋት አንደኛ ሆድን ያሳምማል፣ ሁለተኛ ጨጓራን ያሳምማል። ስለዚህ ንጥረ ነገሮቹ ግን በከፍተኛ ቴምፕሬቸር ባይበስሉ ጨጓራን ማዳን ይችላል። ቅመም ጨጓራን ያድናል፣ በኃይል ከበሰለ ጨጓራን ያሳምማል። ስለዚህ መድኃኒቱም እዛ ውስጥ ነው ያለው ቅመሙ በትክክል ከተጠቀምንበት። በቦይሊንግ ቴምፕሬቸሩን ሀይ አድርገን እንደ ኢትዮጵያ የዶሮ ቁሌት ካቁላላ ነው ለጨጓራም ችግር፣ ለወድም ችግር ነው እሱ ራሱ። ስለዚህ በጣም የተቁላላ ምግብ መጠቀም አስፈላጊ አይሆንም። እና ስለዚህ ዶሮ ሲቀላቀል ደግሞ እንግዲህ ዶሮ እንዲያርገን ሰርተን ቤታችን ዶሮ አትሊስት ስጋውን እንዲበስል ለብቻ ማብሰል ነው። ከዛ በኋላ ግን በኖርማል ቴምፕሬቸር ቁሌቱን መስራት በጣም ረጅም ሰዓት ሰዓት ከማስመጣት ለተወሰነ ጊዜ እንዲንተከተካ ተከተከ አድርጎ ካፈሉት የበሰለውን ስጋ ብትጨምሪበት እሱ ከዛ በኋላ ወጥቶ ሊበላ ይችላል። ቢያንስ ጤናዊ ጠቀሜታ አለው። በሽታ መከላከል እንኳን ባይችል በሽታ አያመጣም። ትክክል። ይሄም ሆኖ ደግሞ እንግዲህ ቀደም ብዬ እንደገለጽኩት መቀላቀል ደግሞ አለ። ቤተሰብ ሲጠየቅ፣ ጎረቤት ሲጠየቅ፣ እሱን ደግሞ እሱ ነው እንግዲህ የምግብ ኳሊቲ ለምሳሌ አሁን ቡና በወተት ይጠጣል፣ ኢትዮጵያ ውስጥ ስታንዳርድ የለውም። ማኪያቶ ግን ስታንዳርድ አለው፣ ተለክቶ ይሄ ተብሎ። ለዚህ ነው ለንደን ላይ የምትጠጪው ማኪያቶ አዲስ አበባ ላይ የምትጠጪው ማኪያቶ አንድ አይነት ነው። አሃ ገብቶሻል። ጀርመንም የምትጠጪው ማኪያቶ አሜሪካን ሀገር የምትጠጪው ማኪያቶ አንድ አይነት ነው። እንዴት አንድ አይነት ሆነ? ማኪያቶ በስታንዳርድ ነው የሚወጣው። ተመርቶ የሚወጣው ይሄ በዚህ መጠን ተብሎ ተለክቶ ስለሚወጣ ወርልድ ዋይድ ተመሳሳይ ማኪያቶ ትጠጪያለሽ። ኢትዮጵያ ውስጥ ግን ቡና በወተት የምንጠጣው አንቺ ቤት የቡናው መጠን ሊበዛ ይችላል፣ እኔ ቤት ደግሞ የወተቱ መጠን ሊበዛ ይችላል። ስታንዳርድ የለውም። ስለዚህ የምትጠጪው ቡና በወተት ራሱ የተለያየ ነው ማለት ነው። ቦይሊንግ ፖይንቱም የተለያየ ነው። ማማኪያቶ ሲያፈሉ ባሪስታዎች ያውቁታል፣ ምን ያህል ቴምፕሬቸር እንደሚያሞቁት። እኛ ግን ቡና ወተት ስናቀርብ ያንን ቴምፕሬቸር አናውቀውም። ስለዚህ እኔ ጋር የሚጠጣው የቡና በወተትና አንቺ ጋር የሚጠጣው የቡና በወተት ጣዕሙ ራሱ የተለያየ ነው፣ ከመብሰል ደረጃው በመነሳት ማለት። እነዚህ ሁለት ነገሮች ሲገናኙ ለጤንነት ጥሩ አይደሉም ማለት ነው። ምግቡም እንደዛው ነው ምክንያቱም ስታንዳርድ የለውም። ዶሮ ወጥን ለመስራት የተለያየ ቤት ገብተሽ የተለያየ ጣዕም የዶሮ ወጥ ትበያለች። ስታንዳርድ ቢኖረው ግን ልክ እንደ ማኪያቶ ወይም ልክ እንደ ሚሪንዳ ሚሪንዳ፣ እዚህም ጠጣሽ፣ ጎንደርም ጠጣሽ፣ ባህርዳርም ጠጣሽ፣ ጋምቤላም ጠጣሽ ያው ነው ተመሳሳይ ነው። ሚሪንዳ ሚሪንዳ፣ በስታንዳርድ የሚሰራ ነገር። ስለዚህ ስለዚህ እነዚህ ነገሮች ስታንዳርዳቸው ተሰርቶ የዶሮ ስታንዳርድ ይሄ፣ የቅንጨይ ስታንዳርድ ይሄ፣ የክትፎ ስታንዳርድ ይሄ ተብሎ አልተሰራ። አንዳንድ ክትፎ ላይ ቅባት ይበዛበታል፣ አንዳንድ ክትፎ ደግሞ ቆንጆ ይሆንና ብዙ ቅባት የለውም። ስለዚህ ስታንዳርድ ሊወጣለት ይገባል ምግብ። ይሄ እንግዲህ ወደ ቢዝነስ ሲሄድ ነው። ቤት ውስጥ ከሆነ ግን ይሄ ስታንዳርድ አስፈላጊ አይደለም፣ አይቻልምም። እኔም በገባኝ ፎርሙላ ነው ሰርቼ የምመገበው። ግን በገባንም ፎርሙላ ሰርተን ብንመገብ ቴምፕሬቸር ላይ ጥንቃቄ ማድረግ ነው፣ በጣም አለማብሰል። ምግቡ ውስጥ ያሉት ነገሮች ጤናዊ ጠቀሜታቸውን እንዳናጣ ማለት ነው። ሲያምንም ምግቡ ራሱ ሊያሳምመን ይችላል ከውስጡ የጎደሉ ነገሮች በሽታን እንደመከላከል ራሳቸው ወደ በሽታ ሊቀየሩብን ይችላል። አዎ፣ ስለዚህ ጥንቃቄ ማድረግ አለባቸው እናቶች። ይህንን ያበሳሰል እንትኑን ረጋ ባለ ሁኔታ ስጋውን ለብቻ አብስሎ ቁሌቱን ግን በስነ ስርዓት በጣም ረጅም ሰዓት እኔ እንጃ፣ አንዳንድ ጊዜ ድስት እኮ ተጥዶ ሰባት ሰዓት ስምንት ሰዓት እሳት ላይ ይቀመጣል፣ ግማሽ ቀን ይወስዳል። ስትሮንግ ልክ አይደለም። ይሄ ሌላው ከዚህ ቀደም ከስጋ ጋር እነዚህን የአትክልት ተዋጽኦች አብራቸው አትስሩ፣ አብራቸው አትብሉ አይነት ነገር መረጃ ሰምቻለሁ። እና በተቃራኒው መሰለኝ፣ ምክንያቱም ስጋ ብቻ ከምናዘወትርና እሱ ላይ ትኩረት ከምናደርግ አትክልት ብንጨምርበት ለሰውነታችን ጥሩ አይሆንም ወይ ነው እሱ። ጥሩ ሊሆን ይችላል። የምንጨምራቸውን አትክልቶች አይደንቲፋይ ማድረግ ያስፈልጋል። ከስጋ ጋር አሁን የትኛው አሁን ለምሳሌ ቅጠላ ቅጠሎች ከስጋ ጋር ሊሄዱ ይችላሉ። ሰላጣ ማለት ነው። ጎመን፣ የአበሻ ጎመን፣ ይሄ እንትኖች አረንጓዴ ጎመኖች ምናምኖች አሉ አይደል? አሁን ጎመን በስጋ የሚባለው የለ እንደ ቆንጆ ነው ጥሩ ነው። እነሱ በአረንጓዴ ተክሎች ውስጥ ያሉት ነገሮች ብዙ ነገር ራሳቸው መከላከል ይችላሉ። ግን እንደ ድንች የመሳሰሉ ነገሮች ከፕሮቲን ጋር ሲሆኑ ቲማቲም ከፕሮቲን ጋር ሲሆን ችግር ይፈጥራል። አሁን ቲማቲምን ስጋ ውስጥ ጨምሮ መብላት ራሱ የራሱ ጉዳት አለው። ምንድነው የሚፈጠሩ ነገሮች አሉ እዛ አበሳሰል ውስጥ ማለት ነው። ካርቦሃይድሬቶችም ስለሆኑ አስቸጋሪ ነው። እና ቲማቲም፣ ድንች፣ እነዚህን ለብቻ በስጋ ግን ድንች ብዙ ጊዜ ግን ለጤና የሚመከረው በቅቅል ነው ድንች ቅቅሉ ሲበላ ጥሩ ነው። አሁን ብዙ ጊዜ ራሽያ ምናምን ብትሄጅ እኮ ድንች ቅቅሉን ነው የሚበሉት። አዎ ጎጃም አካባቢ የተለመደ እሱ ነው በቃ ጤናማ ምግብ አይተሻል። ጤናማ ዛት ዝጉድ ወደ ኢሉባቦር ብትሄጂ፣ ወለጋ ብትሄጂ፣ ኦቨር ኢትዮጵያ፣ ወደ ወሎም ብትጂ፣ ጎጃም ጎንደር ብትጂ፣ ቅቅሉ ነው የሚበላው። ህብረተሰቡ ጤናማ ነው። ነገር ግን እነዚህ ነገሮች ከዘይት ጋር ሲቀላቀሉ፣ ከቅቤ ጋር ሲቀላቀሉ ትራንስፋት የሚባል ነገር አለ። የትኛውን ምግብ በቅባት መመገብ አለብን? የትኛውን ያለ ቅባት መመገብ አለብን? እነዚህ እነዚህ ነገሮች ከግል ኤክስፒሪያንስም ብንረዳ ሰውነታችንም ይነግረናል። አንዳንድ ጊዜ ለምሳሌ፣ አንዳንድ ሰው ቺፕስ ሲበላ ደስ አይለውም። በቃ ሰውነቱ ነግሮታል። አልመተው አለበት። ቅቅሉን ሲበላ ደግሞ ጤናማ ነው። ስለዚህ ኖርማሊ እራስ ውስጣችንን ማዳመጥ ራሳችንን ውስጣችንን ስናዳምጥ፣ ሰውነታችን ይነግረናል። ለእኛም የማይስማማው ምግብ ማለት ነው። ትክክል ነው። እና ስለዚህ ድንች ተጠብሶ ከመበላቱ ይልቅ በወጥነት ደረጃ በቅባት በቅቤ በዘይት ከመበላት ይልቅ በቅቅልነት ቢበላ የበለጠ ሄልዚን ጠቃሚ ነው። በጣም ጥሩ ለሆነ። ሌላው ማንሳት የፈለግኩት እንግዲህ በጾም ወቅት እንደሚታወቀው ሰው ትህትና ይኖረዋል። ራሱን ይገዛል። ብስጩ አይሆንም። እንደሌላው ጊዜ ጥሩ ህይወትን የሚመራበት ጊዜ ነው። ምናልባት ይሄ ነገር ከጾም ጋር ይያዛል በቀጥታ ጾም አመጋገቡ አይደለም። ስለዚህ የምንመገባቸው ምግቦች ለማበሳጨት፣ ከሰው ጋር ላለመግባባት አስተዋጽኦ አላቸው። ኖርማሊ ይሄ ነገር ሰዎች በሚጾሙበት ሰዓት ትክክለኛው ሆሊ ስፒሪት ይመጣል። ያ ሆሊ ስፒሪት ሲመጣ ምንን ያላብሰናል? ጸጋን ይሰጠናል። ያ ጸጋ ሲመጣ መዋሸት ፈልገን አንዋሸም፣ መዘመት ፈልገን አንዘሙትም፣ መቅተፍ ፈልገን አንቀጥፍን። የሰው ልጅ ደግሞ በሁለት ነገር መኖር አይችልም። ሰው በአካላዊ ፍላጎቱ ይኖራል፣ በመንፈሳዊ ፍላጎቱ ይኖራል። ስለዚህ የሰው ልጅ በእህል ብቻ አይኖርም ይላል መጽሐፍ ቅዱስ። ስለዚህ የእግዚአብሔርን ቃልም መመገብ አለብን ማለት ነው። አካላዊያችንን ለማስፈለግ ደግሞ ለማኖር ደግሞ ምግቦችን መብላት አለብን ማለት ነው። ሎሬት የጾም ፍቺው እየተቃረበ ነው። በጣት የሚቆጠር ቀን የቀረን እና ቅድመ ዝግጅቱ ላይ ነው እየሰራን ያለ ነው። እንደሚታወቀው እና እንደ ምግብ ባለሙያነቶ አሁንም ስናወራቸውን የቆየ ነው። ህብረተሰቡ ምን ቢጠነቀቅ፣ በተለይም ደግሞ በጾሙ ያለፈ ሰው ምን ቢጠነቀቅ ጥሩ ነው። ከፍቺውም በኋላ ደግሞ ጤናችንን እንፈልገዋለን አይደል? እንዴት ነው መጠበቅ ያለብን የሚለው ላይ ህብረተሰቡ አሁን ኖርማሊ የቅባት አጠቃቀሙ ላይ በጣም በከፍተኛ ደረጃ ጥንቃቄ ማድረግ ይጠበቅበታል። ሁለተኛ በተፈጥሮ እነዚህን ቅባት እህሎችን ወይም ቅባት ነገሮችን ኮንትሮል ማድረግ የሚችሉ እንደ ተልባና እንደ ፌጡ አይነቶችን በጎን መጠቀም ቢያደርጉ ከብዙ ነገር እራሳቸውን ይጠብቃሉ። ግን ቅቤ ዝም ብለው በጭልፋ አንስቶ መሞጀሩ ጥሩ አይመስለኝም። ምክንያቱም በአንድ ድስት ላይ ብዙ ቅቤ ነው የሚጨመረው እና ከላይ ቅቤውን እንዲተንሳፎ ነው የምታየው። እሱ ማለት እኮ በሽታ ማለት ነው። ስለዚህ ቅቤውን በመጠን ማብሰያ ታይም ቴብሉ ራሱ ስድስት ሰዓት ሙሉ ማብሰል አያስፈልግም። በቃ ቅመሙ እንዲብላላ የተወሰነ ሰዓት በማብሰል ከቅመሙም የሚገኘውን ጥቅም ለማግኘት ጥረት በማድረግ አመጋገባቸውን በዚህ መልኩ ቢያዘጋጁት እንግዲህ እኔ በዚህ ዲግሪ ሴንቲግሬድ ብለሽም ለመናገር ትንሽ ይከብዳል። ሪዝን ህብረተሰቡ በቴምፕሬቸር አይደለም የሚጠቀሙ። ቴምፕሬቸር አሁን እኛ ስንጠቀም ላቦራቶሪ ውስጥ ነው። በቤታችን ውስጥ ግን ዝም ብለን ነው የምናበስለው። የተማረውም ሰው አይጠቀምም እውነቱን ለመናገር ከሆነ ለምሳሌ እኔ ላቦራቶሪ ውስጥ ስሰራ እኮ አንድ ነገር ቦይል ሳደርግ ቴርሞሜትር ላው ላይ አድርጌ ቴምፕሬቸሩን እያየሁ ነው ማሞቀው። ቤቴ ላይ ግን እንደዛ አላደርግም። እንደዚህ አይነት ነገሮች ሁሉ የተማሩ ሰዎች ኤክስፒሪየንሳቸውን በቤታቸው ውስጥ እንኳን እያመጡ ቤተሰቦቻቸውን ማስተማር ቢችሉ በተለይ የኬሚስትሪ የባዮሎጂ አይነት ችሎታ ያላቸው ሰዎች የባዮ ኬሚስትሪ እንደዚህ አይነት ሰዎች የአበሳሰል ስርዓቱን እንኳን ቤተሰቦቻቸውን እንኳን ቢያስረዱ ከነዛ ሰዎች ደግሞ ብዙ ሰው ሊማር ይችላል። ግን ብዙ የተማረው ሰው የዚህ አይነት ካልቸር የለውም፣ እኔንም ጨምረው ማለት ነው። ስለዚህ እከሌ እውቀት አለው እክሌ ጎበዝ ተናጋሪ ነው። እክሌ የሚናገረው ነገገር እውነት ነው። በቃ ያ ነው የተለአከስተምድ የሆነው። ፕራክቲካል ወርክ የለም። ዛሬ በመላው አለም ብትጂ ብዙ ምሁራኖች አሉ ሌሎት ፕሮፌሰሮች አሉ ቫይስ ፕሮፌሰሮች አሉ አሶሲየት ፕሮፌሰሮች አሉ ብዙ ፓብሊሽንግ የጻፉ ማለት ነው። ነገር ግን ወደ ታች ወርዶ ወደ ተግባር አልተገለጠም። ገብቶሻል? እነዛ ፓብሊሽንጎች ደግሞ በብዙዎቹ ቦታዎች ላይ ከጥቂቶቹ ትምህርት ሊሰጥባቸው ይችላል። አብዛኛዎቹ ግን ሸልፍ ላይ ነው የሚቀመጡት። ስለዚህ የምርምሩም ሁኔታ ተግባራዊ ምርምር እንዲሆን እና የተማርናትን ነገር ቤተሰባችንን እያስተማር ቦይሊንግ ቴምፕሬቸር ለአንድ ነገር እዚህ ድረስ ነው፣ ውሃ በዚህ ድግሪ ይፈላል፣ ሻይስ በስንት ድግሪ መፍላት አለበት? እሱን ሁሉ እያወቅ ቤተሰብ ማሳወቅ መቻል አለብን በጣም ጥሩ አዎ ስለዚህ በዚህ አይነት መካኒዝም እኔ ቤተሰብን ባስተምር የቤተሰቦቼ ደግሞ ሌላውን ያስተምራሉ እና ብዙ ምሁራኖች አሉ የዛ ሁሉ ምሁራን ቤተሰብ አገር ያስተምሩ ልክ ነው አዎ ፍሎሬት እርሶ እንግዲህ በሽታን ያክማሉ መድሃኒት የጀመሩ ሰዎች ሁሉ ያክማሉ በምግብ እና ወደ እርስዎ መታከም ፈልጎ የሚመጣ ሰው ምንድን ነው አሟልተው መምጣት ያለበት የት ይገኛሉ እኛ ጋር ለሕክምና መምጣት የሚፈልጉ ሰዎች አንደኛ የደም አይነታቸውን፣ ሁለተኛ ክብደታቸውን፣ ሶስተኛ ቁመታቸውን፣ አራተኛ ህመማቸውን ቢቻል የላቦራቶሪ ውጤት አያይዘው ሊመጡ ደስ ይለናል። አድራሻችን ከሀያ ሁለት አደባባይ ከጎላጉል ወደ መገናኛ በሚወስደው መንገድ የድሮ ኤልሳ ቆሎ ከመክሊት ህንፃ ከፍ ብሎ ኤፍራታ ህንፃ አንደኛ ፎቅ ላይ ነው። ኤፍራታ ህንፃ ፊት ለፊቱ ላይ ህብረት ባንክ አለበት። በዛ ወደ ውስጥ አንደኛ ፎቅ ላይ ቢገቡ ያገኙናል። እንግዲህ በመጨረሻ ሎሬት የጾመ ሰው የዛሬ ፕሮግራማችን ትኩረት እንዴት ጾሙን ይፍታ ከጾሙን ፍች በኋላ ደግሞ ጤናንም ስሜትንም ጠብቆ አመጋገብ አስተካክሎ መቀጠል እንዲቻል የመጨረሻ መልእክቱን ያስተላልፉልኝ እና በዚህ አጋጣሚ እርስዎም እንኳን አደረሰው ፕሮግራማችን ናት። ይሄን የጾም ፍቺውን የምግብ አጠቃቀም ጾሟን ለመፍታት ብቻ አይደለም ህብረተሰቡ መጠቀም ያለበት ቀጣይነት ያለው አጠቃቀም ቢያደርጉ ለወደፊት ጤንነታቸው ጠቀሜታ አለው። አመጋገባቸው ፕሮፐር ካልሆነ ታሞ እንኳ ረዥም ጊዜ አልጋ ላይ መተኛት ይችላል። ግን አመጋገባቸው ኖርማል ከሆነ አልጋ ላይ ቆይታቸው ጥቂት ነው የሚሆነው። ምክንያቱም እግዚአብሔር ለሰው ልጆች ለጻድቅ ሰው እግዚአብሔር አልጋውን ያነጥፍለታል ይላል። ጻድቅ ደግሞ አመጋገቡን ያውቃል። አይተሻል። ስለዚህ አመጋገባችንን እንወቅ፣ በዛ መንገድ እንሄድ ምን እንደሚበላ ምን እንደማይበላ ያውቃል ጻድቅ ሰው እና ስለዚህ እግዚአብሔር አልጋችን እንዲያነጥፍልን ስለ ሆዳችንም መጠንቀቅ አለብን። ዝም ብለን እንዳገኘ መብላት አይጠበቅብንም እና ጥንቃቄ ማድረግ ይጠበቅብናል። እንግዲህ ለመላው ኢትዮጵያ ሕዝብ እንኳን በሰላም ለፋሲካ በዓል አደረሳችሁላለሁ። በመላው ኢትዮጵያ ለሚገኙና ከኢትዮጵያ ውጭም ለሚገኙ ኢትዮጵያውያን ሁሉ የፋሲካ በዓል የሰላም፣ የደስታ፣ የብልጽግና ምንም ህመም የሌለበት ጊዜ እንዲሆንላቸው ምኞቴ ነው። በጣም አመሰግናለሁ። አሜን። እሺ መልካም